ኤምባሲ የሰጠችው ፕሮጀክት አለ። እሱን እያየን አሀ፣ ስራ ላይ ነው ማለት ነው። ግድ የለም እሱ ወርዶ ከሚጠይቅ አንቺ ሄደሽ ጠይቂው ይሻላል። አዎ ይሻላል። ሂጂ ማን አላቁ ሰዎች እንዳይሆኑ

እሺ እሺ፣ አመሰግናለሁ። እሺ፣ ቻው። ማን ነው? ዘመዶቼ ናቸው። ዘድንግል ምን እንደሚፈልግ ሊሄድና አልጠይቀው አላልኩም። የሆነ ነገርም አላቸው። አንቺ ደግሞ የማያሳስብ ነገር አያሳስብሻል። እጅ ይጉ አንተ በሰላም ነው? ቅድም ደህና ዋልሽ እንኳን ሳትለኝ የገባው ድክም ውሎኝ ስለነበር ነው። ነይጉት ስራ ላይ ነው የመሰለኝ። በቃ ደናደር። አይ ለምን ከመጣሽማ፣ ትንሽ ቁጭ ወይና ወርተሽ ትሄጃለሽ። ነይጉት። እሺ። እና ውሎ እንዴት ነበር? ምንም አይልም ነበር አንቺ ጋስ? እኔም ጋ ምንም አይልም ምን አዲስ ነገር አለ ሮዳስ የሆነ ፕሮፖዛል ጽፋ ሰታኛለች ማለት ከእነሱ ድርጅት ጋር አብረን እንድንሰራ በጣም አስገርሞኛለች እና ደግሞ ፕሮፖዛሉ ለማየት በጣም ቸኩያለሁ አይ ደስ ይላል ሌላስ ሌላ ምንም አዲስ ነገር የለም እኛው ዝም ብሎ መኖር ነው እኔ ምልሽ ደግሞ የአንቺ ውበት እያደረ ነው እንደሚጎላው እንዴት ምን እንዴት አለው በጣም ቆንጆ ነሻል አንተ ደግሞ ይሄ ማሽኮርመሙ እያደር ነው እንደ የሚበሰበክ። ለማሽኮርመም የምናገረው እንዲ የሚመስልሽ መሰለኝ። ለማሽኮርመም ይሁን ለሞራል አላውቅም። ለሞራልሽም፣ ለማሽኮርመም አይደለም፣ የምሬን ነው። የአንቺ ውበት እያደር ነው የሚጎላው። እሺ፣ አመሰግናለሁ። ከዚህ በኋላ ደግሞ ታምሪያለሽ የሚለውን ቃሌን ላላቆመው ስለምችል መልመድ አለብሽ። እሺ በቃ ግቢ እናተኝ። እኔም ልተኛ እንዴ? ስራውስ፣ ማለቴ የሮዳስን ፕሮፖዛል አታዩም እንዴ? ድምፅሽን ስሰማ ስለምረጋጋ ስራ ከምሰራ ብተኛ ይሻለኛል። እሺ፣ በቃ፣ ደህና ደር። ደህና ደር። ይለው ዘድንግል፣ ማታ አባቱ ነብሰ ገዳይ እንደሆነ አወቀ። አይ አላወቀም። እንዴ ለምን ፍላሹን ስጪው ብዬሽ አልነበር እንዴ ብለህኛል። ግን ፍላሹን አባቱ ደብቆ ስለነበረ ላገኘው አልቻልኩም። በጣም ነው እምታናችሁ። ለማንኛውም ወደ ከሰተካዬ በአንድ ባንድ ሰው ፋይል እልክልሻለሁ። ታዲያ ይኸውልሽ ለወይዘሮ ዘሮ ሕይወት ብቻ ነው የምትሰጪው አቶ ተስፋዬ ካሉ ትንሽ ነገር እልሻለሁ፣ በደንብ ስሚኝ። አቶ ተስፋዬ ካሉ እንዳሰጫት፣ ለህይወት ብቻዋን ስታገኛት ብቻዋን ስትሆን ስጫት። እሺ። ማንም የለም እንዲ ህይወቴ የት ሄደ? እሺ ቆይ፣ ምን ቢያጋጥምሽ እንደዚህ አዋክ ብሽ? የቀጠርሽ ሰው ስንት ስራ ይሠራል። አንተ አሁንም ተኝታ። ለዚህ እኮ ነው ምንም አይነት መረጃ ማግኘት ያቃተክ እንዴ። ለሰርቪ ነው እንደ ደውለሽ የቀጠርሽ? ዛሬ ቀጠርኩ ከአንድ ፌቨር እንድትሰራልኝ ነው። ምንድን ነው ፌቨሩ? ዘድንግልን እንድታሳምንልኝ። ወይ ጉድ! ቆይ፣ እንዴት ብዬ ነው? ሮዳ ስለምታፈቅር አብራችሁኑ ምለው ስለሱ አይደለም። የእኛን ድርጅትና የእነሱ ድርጅት አንድ ላይ በሼር እንዲሰሩ ፕሮፖዛል ሰጥቻለሁ። ስለሱ እሱን ጉዳይ በቃ አንተ እንድታሳመንልኝ ነው የምፈልገው። ምንድነው የማገኘው ጥቅም? አሳከው እንጂ ስለሱ ችግር የለውም። ችግር የለውም እንድትኝ፣ ችግር የለውም። በኋላ ችግር ይዞ እንዳይመጣ አልገባኝም። እስከዛሬ ድረስ ቃል ገብቼ ልክ የከለከልኩት ነገር አለ? እሱም የለም። ግን ግን ካለ የተከፋበት ነገር ነበር ማለት ነው? አልነበረም ግን ያልኩሽ፣ ብቻዬን አልወሰንም አባቴን ላማከር ካለ፣ ያው አባቱን ታናገሪዋለሽ ብዬ። ብቻዬን አልወሰንም ካለ ንገረኝና፣ ማድረግ ያለብኝ ነገር እኔ አደርጋለሁ። ኦኬ፣ እሺ፣ ጥሩ። ስለዚህ እ አናግረዋለሁ እንዴት ነው ጠፍተሃል? ቆንጆ፣ አይ ጀማ አለኩ። በእናት አንተና እህቴማ የሆነ ነገርማ ደብቃችሁ ነው። ከአንቺ ደብቀን ለማን ልናውራ አይደል? በጣም ባደብቁ ይኖረውማ። ትናንትና ያ ሁሉ ሰዓት ጥላችሁኝ አጠፍም ነበር። አንተንም እህቴንም በደንብ አድርጌ ነው የማውቃችሁ። ልታሳምነኝ እንዳትሞክር እሺ። በቃ እኔ እንደሆነ አላሳምንሽም። በቃ ስለሆኑም ስለሚሆኑ ነገር እህትሽ ትነግርሻለች። ምን እህቴን አስጠበቀ ለምን አንተ አትነግረኝ? ከእኔ ልቅ እሷ ብነግርሽ ነው የሚሻለው። ጥሩ። ዛሬ ታምሻለህ እንዴ? አይመስለኝም። አይመስለኝም ማለት እርግጠኛ አይደለም እንዴ ማለት ነው እንግዲህ። ይቺ ጊዜ ያለመስጠት እናችላ ማለት ካዋጣ፣ እሺ። ጥሩ እዛቸው ምን አመጣው። ስለ ሁኔታው ደግሞ እሷ ትነግርሻለች። ታዲያ እሷ ቃል የፈጣሪ ቃል ነው፣ አይለወጥም፣ አይሻርም። ደሞ ከረፈደ በኋላ ነገረችኝ ያልነገረችኝ ምንም ለውጥ አያመጣም ምኑ ነው የሚረፍደው ከተከፋሁብህና ከትጣላም በኋላ ሰማ አልሰማ ምንም ለውጥ የለውም ሲጀመር ለምን እንጣላለን የኔወት እኔና አንቺም አንጣላም ጊዜውም ሳይረፍድ አንቺም ሳታዝኝብኝ ሁሉን ነገር ትሰሚዋለሽ ለማንኛውም ምን ይበቃልች ትንሻት ብላ አይ በቃኝ የምትፈልጊው ነገር ካለ መሳቢያ ውስጥ አስቀምጬልሻለሁ እኔ የምልህ ለምንድን ነው ቢሮ ገብተህ መስራት የማትወዳው? በአራት ግድግዳ ተከበቤ ሀሳብም ሆነ ምንም የስራ መንፈስ ያመጣልኝ ለዛ በቃ ይሄ ነው። ምክንያቱም ሌላ ምክንያት የለም። ሌላ ምክንያት የለኝም። ግን ምን ይሆናል ብለሽ አስበሽ ነበር? እኔ እንጃ ለቤተሰብ ምናምን ብለን የምትሰራ ነበር የሚመስለኝ። አንድም እሱ ነው። ግን እዚህ መስሪያ ቤት የምሰራው ለተወሰነ ጊዜ ነው። ግን ስራዎችን በምንሰራበት ጊዜ በፍቅርና በጥሩ መንፈስ ነው ስራ መስራት አለብን ብዬ ማስበው። ደስ የሚል አስተሳሰብ ነው። ለማንኛውም ነገ ኢሜይሉ ላይ የተላከውን የስራ ፕሮፖዛል ይዤልህ መጣለሁ። አይ ሁሉንም እኔ ከማያቸው አንቺ ያቸውኛ፣ ለእኛ ድርጅት ይመጥናሉ ብታያቸውን ፕሮፖዛሎች አዘጋጅልኝ፣ ከዛ ደግሞ እናየዋሉ። እሺ። ግን የሮዳስን ፕሮፖዛል አየ? አላየሁትም። አይገርም። በቃ እስቲ ዛሬ ያው እና ነገ እናወራለን። በጣም ጥሩ። የስራ ስልክ ነው መሰለኝ። እኔ ወደ ቢሮ ልግባ። በቃ ሄሎ፣ ወይ ፍቄ አለው ምን ነው ፈለግከኝ እንዴ? አው የሆነ አንድ ማውራ ጉዳይ ነበር። ስለምን ማለቴ ምን አዲስ ነገር አለ? ስለ ሮዳስ ማለቴ ስለ ሮዳስ ፕሮጀክት። ስለ ሮዳስ ፕሮጀክት ምን የሚገርም ነገር? ፕሮጀክቱን ለእኔም ሰታኝ ነበር። ምናልባት የኛ ድርጅት ካልፈለገ በላ ለሌላ ድርጅት አሳይተው ነበር። እኔ ግን እንዳየሁት ከሆነ ብንቀበላት በጣም አሪፍ ይመስለኛል። ድርጅት እራሱ ወደ ሰላሳ ፐርሰንት ከፍ የሚያደርገው ይመስለኛልና ብንቀበላ ታሪፍ ይመስለኛል። እንዴ? ይህን ያህል? አዎ። እሺ፣ እሺ፣ በቃ አየውና እናውራበታለን። አሁን ግን የተወሰነች ፕሮግራም ስላለችኝ በኋላ ልደውልልህ። በቃ ሌላ እንኳን ማውራው ጉዳይ የለም። በቃ። እሺ፣ እሺ እረስ አቤት፣ ቢኒያም፣ ለአንድ ስራ ጉዳይ ፈልጌሽ ነበር። ይቻላል። መቼ እንገናኝ ታዲያ? ዛሬ ከቻልሽ አሁን። እሺ፣ ያለሁበትን አድራሻ እልክልካለሁ። እሺ፣ በቃ መጣሁ። ሀይ፣ ሰላም። ቼክ አድርጊያቸው። እሺ። የጠፋሰ ዛሬ እንዴት? በቃ ነው የምታገኘው ከመቀር ብዬ መጣ መጣሁ ምን ነው ደበረሽ እንዴ? አይ እንደዛ ማለቴ ሳይሆን እንግዲህ እንዳጠፋፍ ሊሆን ድጋሚ የምትመለስ አልመሰለኝም ነበር ብዬ ነው። ይሄን ያህል ጠፍቻለሁ እንዴ? እንዴ ታዲያ መጠጥ የሚፈቀድልን ለልደት ቀን ብቻ እኮ መስሎ ነው። የሚቀጥለው አመት ነበር እየጠበቅኩ የነበረው። ቀለኛው ልጅ እየተበቀሽም እባክሽ፣ ምን ላድርግ በለ ነው። ግን እኔ ምለህ ዛሬም ቢቀጥም ነው በቀን መጠጣት የጀመርከው? ትንሽ ሲደብረኝና ሲጫጫነኝ ዘና ለበል ብዬ መጣው። ይቻለም እንደሆነች ጥሩም ሰራ፣ መጥፎ አታጸድቅም። ስለዚህ ዘና ማለቱ ነው የሚያዋጣው። ለምን እንደሆነ አላውቅም፣ ውስጥ ርብሽ ብሎ ምናልባት ነፍቄ እንዳይ። ሄሎ ወይ ቢኒ፣ ፈልገሽ ነው የጠፋሽው? ያዋጣል። ኧረ በጭራሽ አይዋጣኝም ወንድሜ። ምን አባቴ ላርግ? ስላኩ በጣም ቢዚ አድርጎኝ ነው። በእናት ይቅርታ ደስ ይለኛል። እጠብቅሃለሁ፣ ግን ከመምጣቱ በፊት ቃል መደውልልኝ። አንተም ኤልሹ የምትወዱት ምግብ አዘጋጅቼ ይጠብቃችኋለሁ። እሺ ወንድሜ። ቻ ወንድማለሽ እንዴ? አዎ፣ በጣም ወዶት ታናሽ ወንድማለኝ። ምኖረው ለሱ ነው እንጂ እንደ እኔማ ቢሆን ድሮ ነበር ምጠፋው። ጉዳይ ያለኝ ያልከው እዚህ ተጎልቶ ለመጋት ነው። ግን ይህን ስራ እንደምሰራ ያውቃል ማለቴ ሴተኛ አዳሪ ሲጀመር ሴተኛ አዳሪ አይባልም፣ ቢዝነስ ነው የሚባለው። ሲቀጥል ደግሞ እኔን ስራ አልሰራም። ባለፈው እለት እኮ እንደዚያ ያልኩ አንተ ዘና ብለህ እንድትጫወት እንድታወራኝ ስለፈለግኩኝ ነው። ይህ ቤቴ ነው። ለዛ ነው በተደጋጋሚ ስትመጣ የምታገኘኝ። አይገርምም? አልጠበቅኩም ነበር። ይገርማል። እና ግን ወንድምሽ ይመጣል ብታወቀው ደስ ይለኛል። እንግዲህ ስመጣ ደውላለሁ ነው ያለኝ። ከአንቺ ጋር አይኖርም እንዴ? አዎ ከኔ ጋር አይደለም የሚኖረው። ከፍቅረኛው ጋር ነው። እሷን መንከባከብ ስላለበት እኔን ለማየት ብዙ ጊዜ የለውም። እሷን ብቻ ነው የሚንከባከበው ማለት። ታማሚናት እንዴ? ማለቴ። ተረድችሃለሁ። በእርግጥ ይህን ጥያቄ መመለስ በጣም ከባድ ነው። ታማሚናትም ታማሚ አይደለችም። እኔ እንጃ ብቻ ጊዜ የሚፈታው ነገር ነው። እስቲ ስለ እሱ ንገሪኝ፣ ስለ ቢኔ። ቢኔ ማለት በጣም አጫሽ፣ ጠጪ ዱርዬ በዛ ላይ ሌባ የነበረ ሰው ነው። የሚገርምህ እሷን እንኳን እያፈቀራት ከእሷና ከሱሱ ግን ሲባል መምረጥ እንኳን የሚከብደው አይነት ሰው ነበረ። እሷ የመኪና አደጋ ደርሶባት መራመድ ሳትችል ቀረች። ያው ሙሉ ኃላፊነቱ የኔ ነው ብሎ ስላስበ ሱሱን እርግፍ አድርጎታል። ዱርዬ እኮ ደስ የሚለው ለዚህ ነው። ሰው ሲወድም ከልቡ ነው፣ ሲጠላም ከልቡ ነው። ብቻ ግን እሱንም እሷን የምታስተዋውቂኝ ደስ ይለኛል። ቆይ፣ አንተ ልምዶ እንደዚህ ወንድ መታወቅ የፈለግከው? ይኸውልሽ ሊያ፣ እኔ ምንም አይነት ጓደኛ የለኝም። ደግሞ እንደዚህ አይነት ሰዎች ጋር ነው ነፃነት ያለው። እኔ ደግሞ ነፃነት በጣም ወደዋለሁ። አረጣጣ የለውም፣ እንዳያሳስበው። አስተዋውቅሻለሁ። ግን አይዞሽ፣ የአንቺን ጓደኝነት አይነካብሽ። እንደምነው፣ አሞሻል? አይ፣ እንደዛ ከሆነማ ቆይ ቡና ላፍላለሽ። የምን ፖስታ ነ ያሽ? አሁን እኮ በር ተንኳኩቶ ለአንቺ እንድሰጥሽ ነበር። ለብቻሽ እንድታዩ የሰጡን? ለእኔ ለብቻዬ

ማስቡ አይደለም አይደል? ማለት ወንድ አይደለህም ነው መጠርጠሩስ። መቼስ ከአንቺ ውጭ ውጪ ስለ ወንድነት የሚመሰክር የለም። ድሮ ነዋ፣ ያኔ። አሁን ግን ፈሪነትህና ስጋት ውስጥ መሆን ብቻ ነው የሚታይ። ሊያ፣ ትንሽ ጊዜ በቃ ትንሽ ጊዜ መታገሳቀጥሽ ነው። ፈሪነት የፈጠረ በተጽዕኖ እንጂ የጊዜ እኮ ትንሽ የለውም። እሺ ታገሽ። ከዚህ በኋላ ታገስኩ አልታገስኩ ምንም ለውጥ የለውም። ፍቅራችን የመስዋዕትነት ጥያቄ አቅርቦልን እኛ ግን መመለስ ስላልቻልን አሁን ላይ ደርቆ ደርቆ ደርቆ ኮንክሪትን ያስንቃል መስሎሽ ነው እንጂ የእኛ ፍቅር አይደርግም? ስለ አዳፈርሽ ኑ ልያ ብታራግፊ ወለል ብሎ ነው የሚታይሽ። በምን ላራግፈው እስኪ ንገረኝ፣ በምን ላራግፈው? እኔም ብሎ ምንም የሚሆነው ፍቅረኛዬ አይደለም። የነካኝን ያየኝን ካልገደልኩ የሚል ሰው ያ ነገር እንኳን ቢቀር በጉያው አቅፎኝ የትም የሚዞረው ፍቅረኛዬ የት አለ እስኪ ንገረኝ፣ የት አለ አየህ የለህም ለዛ ነው አሁን ፈሪ ነህ እምልህ። አሁን አንተ ፈሪ ነህ ሊያ። ፈሪ አትበኝ። እኔ ፈሪ አደለሁም። በጊዜው ስሜታዊ ሆኜ የሆነ ነገር ባደርግ እስካሁን ዘብጥያ ነበር ወርዶ። አንቺም እንዳልሽው የእኔ ምስክር በሆንና ሁለታችንም ብንከስሰው ኖሮ ሁለታችንም ነበር ሚያጠፋን። ቆይ አንቺ ምንድን የፈለግሽው? ያ ምንድን የፈለግሽው እኔ ዘብጥያ ወርጄ አንቺ ጠያቂ፣ እኔ ታሳሪ እንደሆነ ወይስ እድሜ ልካችን እንድንንገራጠት ነው የፈለግሽው አንቺ እሺ ዝም ብለንስ ምናመጣን? እስኪ ንገረኝ። እህ ይሄን ቤት በስሜ ከፍቶ ስለሰጠኝ ደስ ባለው ሰዓት እየመጣ ስሜቱን ስለሚወጣብኝ፣ አንተ ፍቅረኛ እያለ እየመጣ ስሜቱ መወጫ ሲያደርገኝ አንተ የት ነበርክ? ንገረኝ። እንዴት ፍቅረኛዬ ናት አትለውም? ነገሩ ከተፈጠረ በኋላ ምን አመጣሁ? ምንም። እሱም እኮ ነው እያልኩ ያለሁት ምንም አላመጣሁም። ስለዚህ መጀመሪያም እንዳደረገው አፍህን እንደዘጋው አሁንም አፍህን ዝጋልኝ። አትነትርከኝ። ስራ የለህም እንዴ እንዴት ነሽ እ ይቅርታ አስጠበቅኩሽ እ አዎ ያው ግን ለስራ ስለሆነ ችግር የለውም ይመስለኛል ትክክለኛ ምርጫ የመረጡት ነው ከጠበቅኩሽ በላይ ነሽ ማለት አልገባኝም እንዴት ነበር የጠበክ ማለቴ ከጠበቅኩሽ በላይ ቆንጆ ነች በጣም አመሰግናለሁ ምንም አይደለም ወደ ጉዳያችን ከመግባታችን በፊት የሆን ነገር ውሰች በጣም አመሰግናለሁ አሁን ተጠቀምኩ ባይሆን አንተ የምትፈልገው ነገር ካለ መውሰድ ትችላለህ እሺ ችግር የለውም። ወደ ጉዳያችን እንግባ። ዛሬ ፈለግኩሽ ለአንድ ማስታወቂያ ነበር። ከዛ በፊት ብንተዋወቅ ደስ ይለኛል። ማነክ ማለቴ ማን ልበል? ቢኒያም ሞገስ እባላለሁ። የብዙ ድርጅቶች ፕሮሞተርና የማስታወቂያ ባለሙያ ነኝ። በጣም ብዙ ስራዎችን ሰርቻለሁ። ለምሳሌ ምን ምን ሰርተሃል? እኔ እንዲነው እንዲነው ብዬ ማውራት አልወድም። ያው ስራዬ ሲመሰክር ደስ ይለኛል። እንዳልኩሽ ብዙ ስራዎችን ስለሰራው ላታቂያቸው ትችያለሽ። ባይሆን ስለ አንቺ ንገሪኝ። እኔ ሮድ አስገረመው ባላለሁ ሞዴልና የማስታወቂያ ባለሙያ ነኝ። በቅርቡ ደግሞ ያንድ ድርጅት አምባሳደር ሆናለሁ ብዬ አስባለሁ። ኦ አሪፍ ነው በጣም። እሺ አሁን ስለ ጉዳዩ ልትነግረኝ ትችላለህ? የምን ማስታወቂያ እንድሰራለን ነው የፈለግ። እጄ ላይ የሁለት ድርጅቶች ምርት አለ አንቺ እንድትሰሪ ፈልጌ ነበር። ይቻላል። በአንድ ማስታወቂያ ስንት ነው የምታስገቢው? ስለ እሱ በደንብ እናወራ። መድኃኒቱ ባታቆርጩ ጥሩ ነበር። ማሚ ከዚህ በላይ ሳይበሽብሽ እሺ በይኝና፣ በእናትሽ ሆስፒታል እንሂድ። ደህና ነኝ እኮ ትንሽ ሳርፍበት ይተወኛል። ግን ትቶሻል ነበር እንዴ? እንደገና እንዴት ተነሳብሽ? እኔ እንጃ ድንገት አዞረኝና ወደኩ። ማሚ እሺ በይኝና ተነሽና ሆስፒታል እንሂድ። ደህና እኮ ነኝ አሁን ትንሽ ሳርፍበት ይተወኛል። ቆይ ትቶሻል ነበር እንዴ?

እውነቱ እሱ ስለ በሽታው አይነት ያውቃል። እኛ እንውጣላት፣ እሷ እረፍት ታድርግ። አንተም ደክሞ ስለዋለ ግባና ጋደም በል። አዎ እኔም አረፍ ልበል። አንተም ግባና ረፍት አድርግ። አትጨነቂ። ኔ ለች ካልተሻለኝ በጠዋት ተነስተን እንሄዳለን። እሺ፣ በቃማ እረም ረፍት አድርጊ። ደህና ነኝ። ሄሎ ገረመው ካላስቸገርኩ ለትንሽ ቀን አንተ ጋር ልረፍ አሀይ አረ በደህና ነው ስመጣ ሁሉንም ነገር ነግረሃለሁ እሺ አመሰግናለሁ ሲያዩሽ ግን እንዲ ተግባቢና ተጫዋች አትመስል። ስላወቅኩሽ ደስ ብሎኛል። እኔም ስላወኩ በጣም ደስ ብሎኛል። የምር ሳላስበው ነው ቀኔን ያሳመርክልኝ። መቼም ከዚህ በኋላ መገናኘት ስራ ያስፈልገኝ አይደል እንዴ? አዎ ከዚህ በኋላ ማጓደኛውን አይደል እንዴ? በፈለክ ሰዓት መደወልም ሆነ ማግኘት ትችላለህ። በጣም አመሰግናለሁ። ይህን ያህል ስላቀረብሽኝ ደስ ብሎኛል። እኔም ብደውል ችግር የለውም አይደል? ማለቴ ፍቅረኛ ምናምን የለህም አይደል? አዎ የለኝም። እንዴት ግን እንደዚህ የስራ ሰው ሆነ ጨዋታ እያወክ ብር ኖሮክ እንዴት እስካሁን ፍቅረኛ አልኖረህም? ምናልባት ለኔ የምትሆን ሴት ስላላገኘ ይሆናለ ቆይ ምን አይነት ሴት ነች ምርጫክ? እኔ እንጃ ምርጫ የለኝም። አትቀልድ። የምሬን እኮ ነው፣ የምሬን ነው። መቼም የዘንድሮ ሴቶች መልኳ ችግር የለውም ፣ ዋናዋ ታማኝነቷ ፍቅሯ ነው የሚለው እንዳትወዱ እንደ ፋራ ነው የምታዩት እንዴ? ሴቶች ብለህማ አንድ ላይ አጨፍጭፈን ምርጫ አንተ ናገርና፣ ምናልባት በእኔ በኩል አገኝልክ ይሆናል። ግድ የለም አንቺ አትልፊ፣ እሱ ይሰጠኛል። ባይሆን አስመሸኝ ብለሽ ሌላ ጊዜ አላገኘም እንዳትኝ። በቃ ደርሻለሁ፣ እዚህ ነው የምኖረው። ደናደር እሺ በቃ ደናደር። ይቅር በኝ ባለቤቴ። ይሄ ሁላ የትሽ ስራ ነው ወደት ልትሄጅ ነው? ምንቀረኝ ብዬ እቀመጣለሁ? በፊት ምን ምን ቀርቶሽ ነበረ የተቀመጥሽው? በፊትማ ቤት ነበረኝ፣ ኑሮ ነበረኝ፣ ልጆች ነበሩ። አሁን ምን አለኝ? ምንም የለኝም። አልገባኝም። ቆይ ለምንድን ነው መሄድ የፈለግሽው ደግሞ? እስኪ የት ልትሄጂ ነው? መቼ ልትመለሽ ነው? አልመለስም። ምን ምን ሆነሻል ማነው የሰጠሽ? አሁንም እነሱ ናቸው የሰጠሽ? ለካ ዘድንግልና ሰላም ልጆች ስለሆኑ ነው እንደዛ። ወላጅ እንዳልሆናችሁ እንነግራቸዋለን ሲሉ ምንም ያልመሰለ። እረ አንተ የምትገርም ሰው ነህ። ይሄን ሁሉ አመት እንደዚህ ደብቀ አይን ትኖራለህ ብዬ አስቤ አላውቅም ነበር። ምን ብዬ ልንገርሽ? እናንተ የፍቅር ጊዜያችሁ ስታሳልፉ ገጭታችሁ የገደላችኋት የኔ ሚስት ናት። እና እኔን አግብተሽ የኔን ህይወት ልጆቹ እንደ እናንተ ተንከባክበሽ ፍቅር ሰጠሽ፣ ተንከባክቢያቸው ብልሽ ትቀበኝ ነበር ቢያንስ፣ ላጠፋ ነው ጥፋት እንደ መቀጫ እነሱን ማሳደግ አቅተኝም ነበር። ለእኔ ማካካሻ አይሆንልኝ ነበር። አንተ ግን በጣም ክፉ ሰው። ምን ነው ክፉ ያስባለኝ? እናንተ ስላላጋለጥኩና ስላላሳሰርኳችሁ ነው። አሁንማ ሁሉም ነገር ተገለጠልኝ እኮ። ለካ እኛን ያላሳሰርክ ልትጠቀምብን ብለህ ነው። በጣም ክፉ ነን። ቆይ፣ ለምን ልጆቹ ሆኑ ብለሽ ነው የተናደድሽው? በልጆች ሀሳብህ የምትፈልገውን ህይወት ኖርክ። ለነገሩ እኔም ደደብ ነኝ። መጠርጠር ነበረብኝ። እኔ መውለድ ስለማልችል የአንተ ልጆችን ቢሆኑ ደስ ብሎ የነበረ ማሳድጋቸው። ግን አንተ አውቅሃለሁ፣ ክፉ ነህ። ምንድን ነው ክፉ ነህ? ክፉ ነህ። ታዲያ ምንድን ነው የከፋሽ? መጀመሪያ እናታቸው አለመሆኔን ትነግራቸዋለህ፣ ከዛም አልፎ የእናታቸው ገዳይ መሆኔንም ትነግራቸዋለህ፣ ከዛም በጣም ይጠሩኛል፣ እኔም ልቤ ይሰበራል። ያ ከመሆኑ በፊት ቤትን ልቅቄ ውልቅ ለምን ነግራችኋለሁ?